እርብቃ አቤልን ጉድ አደረገችው። ርብቃ በስተመጨረሻ ስትመኘውና ስታቅደው የነበረውን አቤላን በእጇ አስገብታ እንዲሁም በፍቅር ጥልም አድርጋ አልጋ ስር እስከሚወድቅ ድረስ እንዲሁም አብረው እስከ ማደር ድረስ ደረሱ። መቲ መቲ በስተመጨረሻ በአቤል ላይ እየማገጠችበት እንደነበረ አቤል ሲደርስበት፣ አንችማ አሳፋሪ ነሽ፣ ይህ ለእኔ አይገባኝም ብሎ በጥፊ አጠናገራት። አዩ አዩ አቤልን እባክህ እባክህ ከመቲ ጋር ታረቁ፣ ማቲ በጣም ተጸጽታና አዝናለች። እናም የእውነቴን ነው ምልህ፣ ገና ጅንጅን ነው፣ ምንም ነገር እኮ አልተፈጠረም። ልትረዳት ይገባል መቲን ብሎ ሲለው፣ ትሰማኛለህ አዩ፣ የምወድህና የማከብርህ ጓደኛዬ ነህ። ነገር ግን በዚህ አይነት ነገር ከመጡብኝ ማንንም እንደማልሰማ ታውቃለህ። እናም አርፈ ብትቀመጥ እና ህይወትን ብትመራ ደስ ይለኛል። ታውቃለህ እንደውም እኔ እርብቃን ረግጬና እርብቃን አሰቃይቼ ስለ ሄድኩኝ ነው መቲ እንደዚህ እኔ ላይ ቁማር የተጫወተችብኝ ብሎ ልክ ልኩን አዩን ነገረው። ማሚ ማሚ እርብቃ እርጉዝ መስላት እጅጉን ተደሰተች እና ጭራሽ ቲማቲምና ሽንኩርት ዘይት የለለወጥ ሰርታ ሹሮ ፍትፍት፣ ይህ ለልብሽና እንዲሁም ለሆድሽ ጥሩ ነው ብላለቻት። እርብቃ ደነገጠች። ምንድነው ማሚ፣ እኔ እኮ ያመመኝ ጨጓራዬን ነው ብላ ስትል እሱን እንኳ ተይው፣ አሁን የምናወራበት ምንም ነገር የለም እና ሺህ ዓመት እንከባከብሻለሁኝ፣ የእኔ ልጅ ብላ ተናገረች። ርብቃ ለአቤል ዋሸችለት። እናም እሱ አይደለም የመታኝ እኔ በራሴ ወድቄ ነው ብላ ለማሚ ተናገረች። አቤል ውጭ ሰክሮ ሲያመሽም እኔ አሚ አሚ እሱ ስለተኛ በኋላ ያናግርሻል እና አሊያ ደግሞ ነገ እያለች አለች። አዙ አዙ የነ አቤል ስራ በጣም ስላደከማት እና እንዲሁም ደግሞ ከአራዳው ቋንቋ ጋር ባንድ ስላልሄደላት ትንሽ ተጨናንቃለች። ርብቃ ደግሞ አዙ ምን ነው ስራው ከበደሽ እንዴ? በጣም ይቅርታ ማለቴ ተለምጀዋለሽ እና ምንም ችግር የለውም እያለች ማባበል ጀመረች። እሷም አረ ይመችሽ፣ ሻራዳሌ ማዘሯ በተለይ በጣም የገባት ናት እና ያን ያህል የሚያስቸግር ነገር የለም። እናንተ ሁላ ቤተሰቡ በሙሉ አረ ጥሩ ናችሁ። እውነትሽና፣ አዎ በጣም መልካም ናችሁ። እሺ፣ እንደዚያ ከሆነማ የምትፈልጊውን ነገር ጠይቂኝ፣ አንቺ በፈለግሽበት ሰዓት እኔ አደርግልሻለሁኝ ብላ ርብቃ ለአዙ ቃል ገባችላት። አዙ ደግሞ ወይኔ ጉዴ ቆይች ልጅ አሁን፣ መልካም መልካም እያጫወታት ነው። ምንድን ነው ነገሩ? እኔ እኮ የመጣሁት የእሷን ነገር ለማጥመድ ነው ብላ አለች። እንደ አጋጣሚ መቲ ደወለችላት። እሻዙ፣ ሰላም ነው? አረ ፒስ ነው የአራድዬ ልጅ ምርጥዬ። እናስ ምንድን ነው እየገባሽበት? ተስተካከለ እንዴ? ምን ነሽ ነው በአንድ ቀን። እና ታዲያ ምን አዲስ አመጣሽ? አይ እውነት ለመናገር ልጅቷ ታማ ነበር። ማና ልጅቷ? እ ማለቴ ርብቃናታ። እንዴ፣ ለምን ብቻ ሲያስታውካት ምናምን ሽንት ቤት ስትሄድ ነበር ከዛስ እናቲቱ በሚገርም ሁኔታ ማለቴ ማሚ ምግብ ሰርታ ምናምን ስትሰጣት ነበር ብታይ በጣም እየተንከባከበቻት ነበር አዙ አረ ወይዬ ታረጋጊ እንጂ እኔ ምልሽ የገባሽበትን አላማ እንዳትረሺ አረ አታስቢ ችግር የለውም ዋናው ምን የምትሰጪኝ ስጦታ ነው እንደ ስጦታው ይወሰናል አዎ በጣም ጎበዝ እንደዚያ ከሆነ ስራሽን በደንብ ስሪ ዛሬ አቤልን ቀጥረዋለሁኝ ብላለች የመች። በቃ እንደዛ ከሆነ ምንም ችግር የለውም። ሰላም ውድና የተከበራችሁ የህያ ቤት ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ ደህና ነኝ። ለዚ ቻናል አዲስ የሆናቸው ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ርብቃ ድራማ እንደቀጠለ ይገኛል። ዛሬ እርብቃዬ ኩርትም ብላ አልጋዋ ላይ ያሳለፈችውን ነገርና እንዲሁም ደግሞ አቤላ የማይረዳትን ነገር እያስታወሰች ቆይኔ፣ ግን እስከ መቼ ነው ይህን ሁሉ መስዋዕትነት የምከፍለው? እሱስ ደግሞ መቼ ነው እኔን የሚረዳኝና ከኔ ጋ አብረን የምንሆነው? እኔ በጣም ግራ ገብቶኛል እያለች በሀሳብ ጥልም አለች። ከዛ አዙ መጣችና ምንድን ነው በጣም ተክዘሻል እሷ ብላ ስትጠይቃት አረ፣ ምንም አልሆንኩም እባክሽ። አንዳንድ ጊዜ እንደዚህ ነኝ። በቃ ተይኝ፣ እኔን ባትከታተይኝ ይሻላል። ምን? እንዴት እንደዛ ትያለሽ? አይ በቃ እንግዲህ የሆነው ነገር ይሄ ብቻ ነው፣ ስለዚህ እባክሽን ብላ አለቻት። እንደዛ ከሆነ ጥሩ። ለማንኛውም ግን እንድታስቢም ሆነ እንድትጨነቂ አልፈልግም። እሺ አለቻት። ይሄማ ደስ ይላል እንዴ! ጥሩ ነገር እየተመኘሽልኝ። ባልሆነ ለምን አልመኝልሽ? በጣም እኮ ጥሩ ልጅ ትመስለያለሽ ብላ እሺ፣ እንደዛ ከሆነ ለምንድነው ጓደኛ የማን ሆነው? ብላ አሰመጠቻት አዙ። እሺ እንደዛ ከሆነ በቃ እንዳዲስ እንተዋወቅ ተባብለው አዙና ርብቃ እንግዲህ፣ አዙ ርብቃን በወጥ መድዋ ስር ጣለቻት። እናም ከዚህ በኋላ ምንም ነገር ሲቸግርሽ እኔን ጠይቂኝ በማለት ነገረቻት። እሷም ደግሞ እሺ፣ ችግር የለውም ብላ፣ ሁለቱም ተግባቡ። በሌላ በኩል አቤላ በጣም አልጋው ላይ ቁጭ ብሎ ቆይ ይሄ እርግዝና ወዴት እየሄደ ነው እያለ በሚያስብበት ሰዓት እንደ አጋጣሚ አዩ መጣ። ቆይ ምንድን ነው አቤል፣ እስኪ ተመልከት። ጭራሽ ማዬ አምና እሷን መንከባከብ እኳ በዛች አው ማሚማ፣ እውነት ለመናገር ገና ሳትወልድ እንደዚህ ያደረገቻት የወለደች ጊዜማ ግድ እንግድ ነው የምታደርጋት። ቆይ ቆይ፣ አዩ ምን እያልክ ነው? አብደሃልበ እንዴ? ለምንድን ነው ያበርኩት? እና ታዲያ ካላበርክ እንዴት ብለህ ነው አርግዛለች ምናምን የምትለኝ እንዴ? እኛ እኳ እንዲቀን እንኳ አይደለም አብረን ልንሳሳም እና አብረን ፍቅር ልንሰራ ይቀርና ምንም ነገር አድርገን አናውቅም። እና ይህ ነገር ቀልድ ነው እያልከኝ ነው? አዎ ቀልድ ነው። እኔ ለማንኛውም ዛሬ ምት ይልቅ ቀጥሪያት ልሄድ ፈልግ የሆነ ነገር ማድረግ አለብህኝ ብሎ አለው። እሺ ችግር የለውም በቃ እንደዛ አሁን እያለ ሲለው ልወጣ ሲል ርብቃ መጣች። ከዛ ቆይ ወዴት ብትሄድ ነው ብላ ስትለው፣ ዛሬ መቲ ማገኘት አለብኝ። እንዴ ለምን ነገርኩሽ? ቆይ ፍቅረኛዬን ደግሞ ለምን እንደማገኛት መናገር አለብኝ እንዴ? እኔን ካመመኝስ? ቆይ አንቺ ልጅ እኔ ስወጣ ነው እንደሚያምሽ? አሁን ሰረግራ ገባኝ። አይ እንደዛ ማለት አይደለም ግን ደግሞ ካመመኝና ሌላ ሰው ከምጠይቅ ከማስቸግር አንተ እኮ ካለህ ብዬ ነው። እንደዛ ከሆነ ጥሩ። ለማንኛውም ግን ማለቴ ካመመሽ ምናምን በቃ ስክ ደዌልኝና እመጣለሁኝ ብሏት ሄደ። አረ እንደ ወይኔ ፍቅሬ፣ ቆይ ለምንድን ነው ግን እንደዚህ የጨከንክብኝ ክብኝ አለችው መቲ። ከዛ ምን ላርግ ብለሽ ነው ከቤት እኮ አላስወጣኛሉ። ቆይ ማሚ ግን መችነው እውነቱን የምትነግራት ማለቴ ማሚ ያላበዛችሁም በዚህ ልክ ርብቃን መውደዷ አረ ተረጋጊ እናቴንማ እንደዛ አትበያት እና ታዲያ እስከ መቼ ድረስ ነው ማለቴ ርብቃን ቤታችሁ በዛ ላይ ደግሞ ያንተና የኔ ድብቅ ፍቅር እሺ እነግራታለሁ ተረጋጊ ደግሞ ዛሬ ጭራሽ እርጉዝ ነሽ ብላ እናቴ ስትንከባከባት ነበር ግን አላደረግከውም አይደል አረ መቴ እኔ ካንቺ ውጭ እኮ ማንንም አይቻል አውቅም እናም እንዴት እንደዚህ ታስብኛለች ብሎ ሲላት፣ ኦፍ ተመስገን፣ በጣም ደስ ይላል እያለች ማውራት ጀመሩ። በዛ ላይ ርብቃ ደግሞ አስገርማኛለች አለ። ምንድነው ያስገረመችህ? ባለፈው ወዲቃ እንዲሁም መቷት ደም በደም ሆና እሱን ግን ለማዘር አልተናገረችም። ምን? አዎ ባክተዋት፣ ይሄ የሴቶች ጸባይ ነው። ምን ማለት ነው? አጉል እንግዲህ። መልካም መልካም። ደግሞ ያው ጽርቅ ጽርቅ እያስጫወታት ነው ማለቴ ምን ታገኛለች ያንተን ሀብት ለመውረስ አንተን ለማግባት ነዋ አረ እንደዛ አይደለም ታይ ልጅቷ ምንም ነገር የምትፈልግ አይመስለኝም እንግዲህ ትፈልግ አትፈልግ አንተ የምታውቀው ነገር የለህም እኛ ሴቶች እስበራሳችን በራሳችን ስለምንተዋወቅ ነው ብላለች እንደዛ ከሆነማ ጥሩ ነው በቃ ለማንኛውም ግን አንቺ እንደተመቸሽ ብለው ቁጭ ብለው እያወሩ ባሉበት ሰዓት እንዳጋጣሚ ስልክ ጠራ ከዛን ስልክ በጠራ ሰዓት፣ እንዴ? ቆይ፣ ምንድን ነው? ማን ነው? አይ አጎቴ ነው። ምን? አዎ አጎቴ ነው። ቆይ፣ አምጮ እስኪ፣ አጎትሽ ከሆነ ታዲያ ሌያ በደንብ ብሎ ሲል፣ ባክት ተወኝ እስኪ፣ ማለት ምን ማለት ነው? ተወኝ እስኪ እያለች ስትል፣ እንደዛ ከሆነማ በጣም ጥሩ ብሎ ስልኩን ምን ጥፍ አድርጎ ሲያያት እሷ ከሌላ ሰው ጋር እየተጀናጀነች፣ አንቺ አረመኔ ብሎ በጥፊ ላሳት። አይ አቤላ፣ እኔን አሁና? አንቺን፣ አንቺ ማነሽ እስኪ ንገሪኝ። እኔ በወደድኩሽና ባፈቀድኩሽ ባፈቀርኩሽ አንቺን በተንከባከብኩ ላይ እናቴን መዋሸቴን ርብቃን እንደዚህ እሷን ረግጬ መጥቼ እንዴት በላይ ላይ ችት ታደርጊያለሽ? የእውነት ታሳፍሪያለሽ። እያለ ትቷት ሄደ እሷም ደግሞ ቁጭ ብላ ቀረች፣ እያለቀሰ። እንዲሁም መጥፎ ስሜት ተሰማውና ወደ መጠጥ ቤት ሄዶ እየጠጣ ባለበት ሰዓት ዝም ብሎ ስለ ርብቃ ማሰብ ጀመረ። ቆይ ለምንድን ነው ርብቃ ይሄን ያህል እየወደደችኝ እኔ ደግሞ ምንም ማድረግ ያልቻልኩት? ይሄው አሁን ደግሞ ይኸው ትጨዋወትብኛለች፣ እያለ ብቻውን ማብሰልሰል ጀመረ። ከዛም በኋላ እንዴ በቃ ተረጋጋ። አሁን ወደ ራስን መመለስ አለብህ። እንደዚህ እንድትጨልን ነው እየፈለገችው ብሎ አለ። እርብቃ እርብቃ በተኛችበት እዛው እንቅልፍ ወሰዳት። አዙ መጣች እና ርብቃ፣ ኧረ ተነሽ ተኚ። አይ አቤልን ጠብቀዋለሁ። ቆይ እንጂ ምግብም አቤልን ጠብቀዋለሁ፣ ምኝታም አቤልን ጠብቀዋለሁ። ምን ሆነሽ ነው? ወንድ ልጅ እኮ እንደዚህ ስትለማመጪው አይወድም ባክሽ እንደዛ አትበኛ አዙ። አንቺ እኔን የያዘሽ እኮ አልያዘሽም። አይ እንደዛ ማለት አይደለም። በቃ ታዩ እንደፈለገ ይሁን። በዛ ላይ ደግሞ እሱ ራሱ ሲፈልጉ ይመጣ ያለ። መቸስ እስከ ቤቱ የትም አይሄድም። ወይ ጉድ፣ ሴቶች ግን ብላ ስትል፣ እሺ እንደዛ ከሆነ ብላ አልጋው ሄደችና ዝም ብሎ እንደተነጠፈ ኩርትም ብላ ተኛች። አዩ አዩ በደንብ እየተከታተልሽ ነው አይደል? እያጠመርሻቸው ነው አይደል ብሎ ሲላት፣ አዎ፣ እያጠመርኳቸው ነው። ይኸውልሽ ሚልጥላ አደራ፣ ሁሉንም ነገር ፎርም ፎርም ማስያዝ አለብን የግድ መቲንና አቤልን አጋብተን ንብረቱ ማግኘት አለብን ነው እምልሽ። ምን? አዎ። ቆይ አንተ ግን አዩ፣ እኔ ምልክ መቲ ሌላ አንተችት እንደምታደርግባት ታውቃለች። ምን ማለት ነው? እባክህ፣ እኔ እኮ ያዳዳ ልጅ ነኝ። እኔ መቲን እንደማትወዳትና ነገር ግን እሷ ካቤል ገንዘቡን ወስዳ ለአንተ ስለምትሰጥህ ለዛ ነው አይደል? የምትወዳት ማለት የምትንከባከባት እንደዛ ነገር ነው። እረ ድማ ፍ ሞልተት ትናገራለህ እንዴ? አይ እንግዲህ፣ አዙ የምትፈልጊውን ነገር ለጋራችን አይደል? እንደ ሸሪንግ። አንቺስ ቢሆን ከጎዳና ህይወት መውጣት አትፈልጊም? ስለዚህ ገንዘቡን ሸር እናደርጋለን። ያልኩሽን በሙሉ አድርጊ፣ እናም ደግሞ መቲ የምትልሽን በሙሉ አድርጊ። በቃ ያለው ነገር ይሄ ነው ብላለች። ማሚ ማሚ ርብቃ ለምን ማርገዝሽን ብላ ስትል አረማ እየተረጋጊ እኔ አላረገዝኩም በፍጹም ብላለቻት እና ታዲያ ሳታረግዥ ነው እንደ እንደዚህ ማለቴ አስታወከሽ እንዴ ማሚ ምናልባት ጨጓራ ሊሆን ይችላል አያያይ ጨጓራ ግን አልመሰለኝም ምን ነው ማለቴ ያው የሆነ ነገር እረ ማሚ እየቀለሽ መሆን አለበት ቆይ ለምንድን ነው የምቀልደው ብላለች ማምዬ ጓደኞቿ ጋር ሂዳ አደረች። ከዛ አዙን ስትጠይቃት እማዬ ዛሬ አትመጣም፣ እማድረው ሌላ ቦታ ነው ብላለይ። ምን? አዎ። እንዴት ለእኔ ሳትነግረኝ እንዴ? ነገረችሽ እኮ ማለቴን፣ የነገርኩሽ አይደል? አሁን እንግዲህ ከዚህ በኋላ ኮ የቤት ሰራተኛ እኔ ነኝ። ስለዚህ እያንዳንዱ ነገር የሚነገረኝ ለእኔ ነው ማለት ነው፣ እያለች አዙ መቀለድ ጀመረች። እሺ እንደዛ ከሆነ መልካም ውድ የህያ የዩቲዩብ ቤተሰቦች የዛሬው ርብቃ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።